ከጥንት ጊዜ ጀምሮ በተለያዩ የሰዎች ማኅበራዊ ተሳትፎዎች እንዲሁም ስርዓተ አምልኮ ክዋኔና ባህል ውስጥ ጥበብ ነጸብራቋ ጎልቶ በጨለማ ላለው የሰው ልጅ ብርሃን ስትፈነጥቅ አያሌ ዘመናትን አስቆጥራለች። ከዚህች ጥበብ ውስጥ ከፈለቁና ከበቀሉ ዘርፈ ብዙ ቅርንጫፎች መካከል አንዱ ቲያትር ነው። ክብራትና ክብራት ወደ 1855 ዓመተ ምህረት የጉራጌ ገጠር መንደር እንኳን ለለና ቲያትር ከጥንት የግሪክ ዘመናዊ ሽሬ ላላይ የሥልጣኔ ማማ ጀምሮ እስካሁኑ ዘመናዊ የዓለም ቲያትር እድገት ደረጃ ድረስ በብዕር ተቀምሮ በመድረክ ተገልጦ የሕይወትን ውብ መልክ በተለያዩ መንገዶች አሳይቷል። በሀገራችን ኢትዮጵያም የቲያትር አላባውያንን ያቀፉ በርካታ ክዋኔዎች ከጥንት ጊዜ ጀምሮ በህብረተሰቡ ሕይወትና ኑረት፣ ሃይማኖትና ባህል፣ እንዲሁም ታሪክ ውስጥ ህልው ሁኖ ይኑሩ እንጂ በዘመናዊ መልኩ የአውሮፓ የቲያትር ቅርጽን በመከተል ቲያትር በኢትዮጵያ ምድር ከተገለጠ የምት ዓመትን ዕድሜ ያስቆጥሯል። ዘመናዊ የሚባለው የኢትዮጵያ ቲያትር በመድረክ በተለያየ ቦታ ላይ ከአፄ ሚኒሊክ ዘመን ጀምሮ ባለው ሂደት ውስጥ የሚቆጠር ነው። ከበጅሮን ጀምሮ ማለት ነው እና እስካሁን ድረስ ያሉ የቲያትር ወይ ደግሞ የፐርፎርሚንግ አርት ነው አለሚባል በእንትኑ በትምህርቱ እና ያ ማለታችን ነው። በኢትዮጵያ ምድር ወይም በኢትዮጵያ መድረክ ላይ ቲያትር መታየት የጀመረው መቼ ነው? እንዴት ነው ይዘቱ? የተዋናያኑ፣ የደራሲው በአጠቃላይ የመድረኩ ገጽታ፣ እነዚህ ሁሉ የሚያጠቃልለው የሚያጠቃልለውና ቲያትር በኢትዮጵያ በምንልበት ጊዜ ቲያትሪ በኢትዮጵያ አጀማመሩ በጣም ረዘም ያለ ጊዜ ያለው ነው ብሎ ማለት አይቻልም። አጭር ነው እና አመጣቱም ቢሆን አጋጣሚ ነው ማለት ይቻላል። በእኔ እምነት የዛን ጊዜ ከውጭ ተተርጉሞ የመጡ ስራዎች ወይ ደግሞ ቲያትር ይሰራ በነበረበት ጊዜ ይሄ አይደለም ቲያትር ማለት ይሄ ነው የሚል ነገር ይዘው መጥቶ በጅሮወንድ የጀመሩት ስራ ነው እንግዲህ ያ እያደገ መጥቶ አሁን ላለው ቲያትር የራሱን መሰረት የጣለ ይመስለኛል። በአውሮፓ የቲያትር ቅርጽ የሀገራችንን የበኩር ተውኔት በ1913 ያዋለዱት ፊታውራሪ ተክለሐዋርያት ተክለማርያም ናቸው። ይህም ለኢትዮጵያ ቲያትር በዘመናዊ ያጻጻፍ ቴክኒክና የአመደራረክ ቅርጽ የመጀመሪያው እንዲሆን አስችሎታል። ቲያትር ፐርፎርሚንግ ኢትዮጵያ ውስጥ ረጅም ዘመን እንግዲህ በተለያዩ ቦታዎች ይሄ ምንድነው በላልበላ ብትወስደው ሌሎችንም የምንድነው ፐርፎርሚንግ አርቶች ሙዚቃውን ምንም ብትወስደው የነበረ ኢትዮጵያውያን በባህላቸው ውስጥ የቲያትር አላባውያን ያላቸው ነገሮች ከአክሱም ከዛጉዌ ከሌሎች ስርወ መንግስታት በፊት ሁሉ ዳማትን ፑንትን ጨምሮ በዛ ጊዜ በነበረው ስልጣኔ ውስጥ ቲያትር የሚመስል ኤለመንት አለ የሚል ክርክር እንዳለ ሆኖ ይሁነኝ ተብሎ ቅርጽ ኖሮት አላባውያን ተቀምጠውለት ተጽፎ ለዛ በተዘጋጀ መድረክ የቀረበው የመጀመሪያው ቲያትር ነው ተብሎ በታሪክ ምሁራን በአርት ሂስቶሪያን ዘንድ ሪከርድ የተደረገው የበጅሮንድ ተክለ ሐዋርያት ተክለ ማርያም የአውሬዎች ኮሜዲያ መሳለቂያ ወይም ፋቡላ የሚባለው ተውኔት ነው። በወቅቱ የአዲስ አበባ ከንቲባ የነበሩት ብላቴን ጌታ ህሩይ ወልደ ሥላሴ ፊት አውራሪ ተክለዋርያ ተክለ ማርያምን ቲያትር እንዲመለከቱ ይጋብዟቸዋል። በጅሮንድ ተክለዋርያትም የብላቴን ጌታን ግብዣ ተቀብለው የአኔው ቴራስ ሆቴል የአሁኑ ሜጋንፊ ቲያትር ከንጉሳውያን ቤተሰብ አባላትና ከመኳንንት ጋር ቲያትር ለመታደም ተሰየሙ። አንድ ቲያትር እይ ተብለው ይጋበዛሉ። ሲጋበዙ የታየው ቲያትር ቲያትር አልነበረም። ሙዚቃ ነበረና፣ ደማ ሙዚቃ ነው። ቲያትር እኮ እንዲህ አይደለም ብለው ከቁጭት ተነስተው በዚህ ሀገር ላይ ሲያነቡ ያገኙትን ይህንን ፋቡላን ወደ አማርኛ የተረጉምና ወይም አዳፕት ያደረጉና መተርጎም እንኳ አይደለም አዳፕት ያደረጉ ምንድን ነው ውርስ የወርሱና ያንን ውርስ ትያትር አድርገው መድረክ ላይ ያቀርባሉ። እና በጣም ተወዳጅነት ያገኛል። ለምን አዲስ ነው። እንደዛ አይነት ነገር ተደርጎ ተሰምቶ አይታወቅም በኢትዮጵያ ምድር ላይ እና በጣም አዲስ ነገር ሆነ፣ ተወደደ። ሁሉም አሉ ግን እንደ አጋጣሚ ሆኖ ግን ንግስት ዘውዲቱ ያንን ቲያትር አልወደዱትም። ያልወደዱበት ምክንያት ደግሞ ይኸው ጆሮ ጠቢ የሚባል ሄዶ ምን ብሎ እንደ ህዝቡ የወደደው የተባለው ቲያትር እኮ የጸረ መንግስት ነው መንግስቱን የሚቃወም ነው እና እንዴት ሰው እያጨበጨበ ሲወጣ ዝም ብለው ያሉ ይላቸዋል መሰለኝ። እና ተፈሪ መኮንንን ጠርተው አቁም፣ ይህ ነገር ወደፊት ያራምደንም ይቁም፣ ተብሎ ለመጀመሪያ ጊዜ በሳንሱር የታሰረ ቲያትር እሱ ነው ይባላል። ከኦዲንስ እና ከነበረው የስርአት አንጻር ደግሞ ስናየው ያንን አርቲስት ሲጽፉ የግል ፍላጎታቸውን ወይም የተሰማቸውን የነሸጣቸውን ነገር ብቻ ሳይሆን የነበረውን በጊዜው የነበረውን ፖለቲካል ሁኔታ ኮሜንት ማድረግ ስለፈለግኩኝ ገጸ ባህርያትን በእንስሳት ወክዬ ኮሜንት ማድረግ ችዬ ያለሁኝ እና ጽፌ ያለሁኝ ብለዋል። ልክ ግሪኮች መጀመሪያ ሲጀምሩ ቲያትርን ለሃይማኖታዊ፣ ለፍልስፍና እና ሌሎች ትልልቅ ሶሳይታል ሾዎችን እንትን ለማለት እንደጻፉት ሁሉ የኢትዮጵያውያን የመጀመሪያው ደራሲም ስራቸው ፖለቲካል ኢንቴንሽን ያለው ስለሆነ ኮሚናል አለ ማለት እንችላለን ማለት ነው። እንግዲህ ዝግጅቱን ስናይ የራሳቸው በጅሮንድ ተክለሐዋርያት ተክለማርያም የተወሰኑ ልጆችን ሰዎችን አሰልጥነው መድረክ ላይ እንዳቀረቡት ነው የሚገለጸው። ይህም የፕሮፌሰር አቦና አሻግሬ መጽሐፍ ላይ የቲያትር አጠቃላይ የሚለውና የዮሐንስ አድማሱ ዶክተር ዮናስ አድማሱ በኋላ ኤዲት አድርገው ያወጡት የወፍታ ንጉሴ የሚለው መጽሐፍ ላይ ማግኘት ይቻላል። እሳቸው ልጆችን ሰብስበው የተወሰኑ ወጣቶችን ሰብስበው አሰልጥነው መድረክ ላይ እንዳወጡት የሚያሳይ ነው። ስለዚህ በዳይሬክቲንግ ደረጃም እሳቸው ጸሀፊ ሆነው እሳቸው አዘጋጅ ናቸው ማለት እንችላለን። የቲያትር የጀመረውና እየተንቀሳቀሰ የመጣው በአንድ የዝም ብሎ ቲያትር ሆኖ ሳይሆን የጀመረው ሙዚቃ እያስታመመው እሱ እየታከመ ነው ቀስ በቀስ እያደገ የመጣው እና ከነ ጸጋዬ፣ ከነ መንግስቱ፣ ከነ አንዳርጋቸው መኮንን፣ ከነዚህ ከነ ግርማቸው ተክለዋርያት ከነዚህ የገባው ቀስ በቀስ እየተራመደ ነው በታሪክም ተጽፎ እንዳለው ኤሊቱ አካባቢ ይሄ ቤተ መንግስት አካባቢ የነበሩ ሰዎችና ውጪ ተምሮ የመጡ ሰዎች ይሄን ነገር ያዩ እንደነበረና በተለይ ደግሞ ንጉሱ አጼ ኃይለስላሴ ቲያትር የማየት ወይ ደግሞ ሄደው ቲያትሮችን የመክፈት ካልቸር ስለነበራቸው ይሄ እንደ አንድ ትልቅ ምንድን ይሄ የህይወት ላይፍ ስታይል የምትለው ነገር አለ አደለ እንደዛ አይነት ነገር ተደርጎ ይወሰድ እንደነበረ ታያለ። እውነተኛ ዘመናዊ ትያትር ዘመናዊ መድረክን፣ ዘመናዊ መብራትን፣ ዘመናዊ ትወናን፣ ዘመናዊ ኦዲየንስን ይዞ ሊራመድ የቻለበት እና የጠናከረበት ዘመን የንጉሠ ነገሥቱ ዘመን ነው ብዬ ነው የማስበው። እዚህ ላይ ክሬዲት ሊሰጣቸው የሚገባው ቀዳማዊ ኃይለ ሥላሴ ናቸው። አንደኛ ቋሚ የትያትር ቦታዎች በእሳቸው ዘመን ምኒልክ ትምህርት ቤት ቋሚ የትያትር ማሳያ አዳራሽ እንዲኖር ትምህርት ቤት ውስጥ መጀመሪያ 1918 አካባቢ እንዲሰራ ያደረጉት እሳቸው ናቸው። ገና አልጋ አልጋ ወራሽም እያሉ በኋላ ላይ ደግሞ ንጉሰ ነገስት ሆነው ሲመጡ እንግዲህ ይሄን የመሰለ በአርክቴክቸር ደረጃ ራሱ ሲታየው በጣም ሞደርን የሆነ መዘጋጃ ቲያትርን የመሰለ ብሔራዊ ቲያትርን የመሰለ ቲያትር ቤት አቋቁመው የተማሩ ሰዎች ደግሞ መጥተው እንዲሰሩ እድል ማመቻቸት ደሞ አንዳንድ ዘመን ደግሞ እንደዚህ አይነት ኮንቴክስት ወይም አውደ ሲፈጠር ደግሞ በዛው ልክ ችሎታ ያላቸው ሰዎች ደግሞ የመምጣት እድል አላቸውና ከዛ በኋላ ነው ጸጋዬ ገብረ መድን ተስፋዬ ገሰሰ እና መንግስቱ ለማን የመሰሉ ምትክ የማይገኝላቸው የቲያትር ባለሙያዎች የፈሩት ማለት ነው። ንጉሱ የፈጠሩት ሁኔታ ለቲያትሩ ምቹ ስነ ጽሁፍ፣ የሙዚቃ፣ የስዕል ኢንክሉዲንግ ቲያትር የሽልማት ድርጅቶችን በማቋቋም ቲያትሩ ከፍ እንዲል 1950ዎቹ ጀምሮ አርባዎቹ መጨረሻ፣ አምሳዎቹ ከዛ ደግሞ ደርግ ከመጣ በኋላ ስልሳና ሰባዎቹ ላይ ይህን ይዞ ከፍ እንዲል እድሉ ተመቻችቶ ቲያትሩ ሊያድግ ችሏል ማለት ነው። እና ቲያትሮቹ ከተሰሩ በኋላ ደግሞ ያሳትሙ ነበረ። ንጉሱ እንዲታተም ፈቃድ ይሰጡ ነበር። ፈንድ ያደረጉ ነበር። ስፖንሰር ያደረጉ ነበር። እና የዘመኑ መንፈስ ለቲያትሩ አስተዋጽኦ ነበረው ማለት ነው። ያው ተመልካችም ቀስ በቀስ ነው ወደ ተራው ማህበረሰብ እየገባ እየገባ ይሄደው። በተለይ ጋሽደ ጌታቸው ነብሱን ይማረው ጌታቸው ደባልቄ ምን ያህል ቲያትርን ወደ ማህበረሰቡ ለማስገባት ትግል ያደርጉ እንደነበረ በአንዳንድ ቦታዎች ላይ የጻፋቸው ነገሮች አሉ። ይሄ ፋንፋር ይዘው መሀል ምድ ነው ፒያሳ፣ መርካቶ ምናምን እየዞሩ እስከ ሜክሲኮ እየዞሩ ቲያትር አለ እያሉ እያሳዩ ምን እያሉ ከዛ ተመልሰው ደግሞ ገብተው ቲያትር፣ ጭውውት፣ ሙዚቃ ምናምን የሚያሳዩበት ጊዜ ነበር። ያ እንግዲህ ወደ ታችኛው ማህበረሰብ ቲያትርን የመግፋትና ባህል የማድረግ ሂደት እንደነበረ እዛ ላይ ታያለ። የህብረተሰቡን ችግር የህብረተሰባችንን ችግር ግን ያላካተተ በውስጡ ያላካበደ ነበረ። አልፎ አልፎ በብዕር የሚሸነቁሩ ሰዎች ነበሩ። የኢትዮጵያ ቲያትር ታሪክ ውስጥ ግን ትልቁን ቲያትር ቤቶችን ይዞት የቆየው ማነው? ሙዚቃ ነው። በሙዚቃው ውስጥ ግን ተውኔታዊ ሁኔቶች ነበሩ። ወደ መጨረሻ ላይ እነ ዮፍታሄ ንጉሴ በትምህርት ቤቶች ባሉ መድረኮች ላይ እውነተኛ የሆነ ቲያትር ማሰራት ጀመሩ። ከ1930ዎቹ በኋላ በርካታ የኢትዮጵያ ታሪኮች በአውሮፓ የቲያትር ቅርጽ እየተጻፉ መታየት ቀጠሉ። በዛ ዘመን ጎልተው ከወጡ ከያንያን መካከል ዮፍታሄ ንጉሴ፣ መላኩ በጎ ሰው፣ ወይዘሮ ስንዱ ገብሩ፣ አቶ መኮንን እንዳልካቸው፣ ሀዲስ አለማየሁና መሰል የጥበብ ሰዎች ሲሆኑ እነዚህ ከያንያን በመዲናዋ አዲስ አበባ በተቋቋሙ ትምህርት ቤቶች ቲያትር ተወዳጅ ጥበብ እንዲሆን ያደረጉ ባለውለታዎች ናቸው። የነ ዮፍታሄ ንጉሴ፣ መላኩ በጎሰው፣ ሀዲስ አለማየሁ በምኒልክ ትምህርት ትምርት ቤቶች ላይ ያረጓቸው የትምህርት ቤት የቲያትር እንቅስቃሴዎች በጣም በኢትዮጵያ ታሪክ ውስጥ በጣም ትልቅ ድርሻ የሚሰጣቸው ናቸው። ምክንያቱም የፍትሐ ትልልቅ ስራዎችን ይሰራ ነበረ። መጀመሪያ ላይ ከውጭ ሀገር ከመጡ መምህራን ጋር በመሆን ለምሳሌ ግብፃውያን ይጠቀሳሉ። ግብፃውያን የሌሎች ሀገሮችን እንትኖች ቲያትሮች ያመጡና እነዛን ተርጉሞ ለተማሪዎች ምናምን ያቀርቡ ነበር። በትርጉሙ እንትን ኢትዮጵያውያን ያግዟቸው ነበር የሚል በታሪክ ድርሳናት ውስጥ ተጽፎ እናገኛለን። ግን ከዛ በኋላ ኢሚዲየትሊ ነ ዮፍታሔ ንጉሴ መላኩ በጎ ሰው ሀዲስ አለማየሁ የተፈሪ መኮንን እና የምኒልክ ትምህርት ቤቶችን ጆይን ካረጉ በኋላ ራሳቸው ድርሰት እየጻፉ ለዛውም ድርሰቶቻቸው በግጥም መልክ ሆነው ድርሰቶችን እየጻፉ የተማሪ ቲያትሮችን ያዘጋጁ ለንጉሱ ለንጉሳውያን ቤተሰብና ለህዝብ በየሆቴሎቹ በየትምህርት ቤት መድረኮቹ ሁሉ ያሳዩ ነበር። ይሄ በኢትዮጵያ ቲያትር ታሪክ ውስጥ በጣም የቲያትርን እንትን የማስፋፋት ለማስፋፋት ትልቅ እንትን አስተዋጽኦ ያደረገ የሂስትሪ የቲያትር ሂስትሪ አካል ነው። በነዚያ ጊዜያት ቲያትር በርካታ ውጣ ውረዶችን እንዲሁም ደግሞ ወርቃማ የስኬት ጊዜያትን ያሳለፈ ሲሆን በነዚህ ጊዜያት በርካታ ከያንያን የተለያዩ ርዕሰ ጉዳዮችን ሀገራዊ ጭብጦችን እየቀመሩ ለተደራሲያን ያቅርቡ እንደነበር የታሪክ ድርሰናት ያትታሉ። ቲያትርን ከማስፋፋት ባሻገር ደግሞ ያነሷቸው የነበሩት ርዕሰ ጉዳዮች በጣም ትልልቆች ናቸው። ለምሳሌ ስለ ሀገር ፍቅር፣ ሃይማኖትን ስለ ማክበር፣ ስለ ስነ ምግባር፣ ስለ ሀገር መውደድ፣ ባንዲራን መውደድ እንደዚህ አይነት ቲያትሮች ነበር የሚሰሩ የነበሩት። አጭሩ ከኢትዮጵያ ህብረተሰብ ፍላጎትና አላማ ድል ትግል ጋራ የተያያዙ ስራዎች ነበሩ ይቀርቡ የነበሩት። እነ ዮፍታይ ለሚወዱት የስነ ጽሁፍ ዘርፍ ደግሞ መስዋዕትነት ከፍለዋል። ኢቭን በጽሁፋቸው ጣሊያን ከገባ በኋላ ጽሁፋቸው ታይቶ ሀገር የመውደድ ኤሌመንት ውስጡ ስላለው እንዲሰደዱ ተደርገዋል። ከትምህርት ቤቱ ትርኢቶች ባሻገር የሀገር ፍቅር ቲያትር፣ የቀድሞው ቀዳማዊ ኃይለሥላሴ ቲያትር ቤት የአሁኑ የኢትዮጵያ ብሔራዊ ቲያትርና በአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ስር የሚገኘው የማዘጋጃ ቲያትር ቤት ምቹ የሆኑ የቲያትር መመድረኪያ ቦታዎች በመሆን በዘመኑ የቲያትር እንቅስቃሴ እንዲስፋፋ የበኩላቸውን አበርክተዋል። ከነ ዮፍታሄ ዘመን ጀምሮ እስከ ጣሊያን ድል ተደርጎ ድል ሆኖ ሀገር ከወጣ በኋላ እስካለው ድረስ ያለው ትግል ዘመን ብሎ ማለት ምክንያቱም ቁጭት ያ ቁጭት ነው በውስጣቸው የነበረው። ይህ ቁጭት ደግሞ እንዴት ያደዋ ልጆች ተደፈርን የሚል ቁጭት የሞላበት ዘመን ነው ብሎ ማለት ይቻላል ብዬ ነው የማስበው። ናፋጅሽን ይህንን ነው የሚሉት። እናም ከዛ በኋላ ደግሞ የመጣው እንትን የእርጋታ ዘመን ንጉሰ ነገስቱ ተመልሰው መጥተው ሀገር አረጋግተው ስራ ከተጀመረ በኋላ እና ቲያትር ቤቶችም ዘመናዊ ቲያትር ቤቶች መከፈት ጀምሮ እንደነ ብሔራዊ ቲያትር የመሳሰሉት ያ ደግሞ የሰከነ ጊዜ ቲያትሮች የሚታዩበት፣ ቲያትር በራሱ እንደ ቲያትርነቱ ከዓለም አቀፍ ደረጃ ላይ ያለውን መድረክ ተከትሎ የሄደበት በመንግስት ደረጃ ተቋም ተቋቁሞለት ምርምር የምርምር እንትን ወይም ሴንሰርሽፕ የተቋቋመበት ጊዜ ነበረ። ሌላው ደግሞ ነጋይ ጸጋዬ ዚ የትርጉም የውጭ ሼክስፒርን ስራዎች ማስተዋወቅ ወደዚህ ተርጉሞ፣ ሌላው አለም ቲያትር የደረሰበትን ጥግ ለማሳየት የሄዱበትን ሁኔታ ስታይ የዛን ጊዜ የነበረው የዚህ የቲያትር እንቅስቃሴ ወርቃማ ያሰኘዋል። ትርጉማቸው ደግሞ ሼክስፒርን በህይወት ኢትዮጵያዊ አድርገው ለማቅረብ የሞሞከሩበት በቋንቋ ማለት ነው፣ በቋንቋቸው። ከዚያ መንግስቱ ለማን የመሰሉ ደግሞ በሀገር በቀል እውቀት ላይ የተገነባ ድራማን የማቅረብ በጣም የበሰለ ቲያትርን እንደነ ጠልፎ በጊዜ እንደነ አላቻ ጋብቻ፣ እነዚህ ሁሉ መሰረታቸው አገር በቀል እውቀት ነው፣ ግን በዘመናዊ እውቀት ላይ፣ በዘመናዊ መድረክ፣ በዘመናዊ ትወና የተዋቡ ማለት ነው። እነዚህን የቀረቡበት ዘመን ነው። ሌሎችም እንደዚሁ በሊትሬቸር እንደምታየው ይሄ በስልሳዎቹ እስከ ሰባዎቹ አጋማሽ እስከ ሰማኒያ ያለው ጊዜ ለኢትዮጵያ ቲያትር የራሱን እንትኖች ይዞ የመጣ ይመስለኛል። በተለይ ለውጡ የ66 ለውጥ ከዚህ ከሶሻሊዝም እና ኮሚኒዝም ጋር ይዞት የመጣው እንትን በርካታ ያንን አይዲዮሎጂ የሚደግፉ ነገሮች ወደ መድረክ እንዲመጡና እንዲታዩ ከፍተኛ እንቅስቃሴ የነበረበት ጊዜ ነው። ያን ስታይ በርካታ ሰው ወደ ቲያትር ቤት የመምጣትና ቲያትሮችን የማየት ነገር ነበር። ያ ዘመን በዚያ መልኩ ሁለት ነገሮች ሰርቷል። አንደኛ የዘመናዊ ቲያትር ቢያንስ ታላቅ ቦታ እንዲይዝ መድረኩን እንዲይዝ በኢትዮጵያ ሕዝብ ዘንድ ዘመናዊ ቲያትር ምንድን ነው የሚለውን እንዲያገናዝብ እድል ሰጡታል። የዩኒቨርሲቲ ቲያትሮች ደግሞ የራሳቸው የሆነ ቀለም ያላቸው ትልቅ አስተዋጽኦ እያደረጉ ያሉ በትምህርቱን በሚማሩት ብቻ ሳይሆን እዛ ዙሪያ ላሉ ሰዎች አስተዋጽኦ የሚያደርጉ ኤክስፐሪመንታል ኤሌመንት ያላቸው አዲስ አቅጣጫ ለማሳየት የሚሞክሩ ዘርፋቸው ብዙ የሆነ የቲያትር እንትኖች ናቸው። ዩኒቨርሲቲ ቲያትር እኔ እንደውም ለብቻው መጠናት አለበት ብዬ የማስበው ዘርፍ እሱ ነው። ምክንያቱም በአብዛኛው የሚውዚካል ቅርጽ ያለው በእንትን አይን ስናየው ደግሞ ኤክስፐሪመንታል ወይም ሙከራዊ የሚመስል የተለያዩ ሶሻል ሂስቶሪካል እና ኮንቴምፖረሪ ኢሹዎችን በማንሳት ቲያትሮችን ከተለመደው የሪያሊዝም ወይም የውናዊነት ቅርጽ ወጥተን ደግሞ ሌላ አይነት እስኪ እንሞክር በሚል እያስፋፉ ያሉ ናቸው እና እሱ ራሱ አንድ የኢትዮጵያ ቲያትር አካል ነው። ዘመናዊ የኢትዮጵያ ቲያትር በበጅሮንድ ተክለሐዋርያት ተክለማርያም ተጠንስሶ በትምህርት ቤት ቲያትር አብቦ በዩኒቨርሲቲ ትምህርት እየታገዘ የአፍራንጂ ባሳለፋቸው የምዕት ዓመት ዕድሜ ውስጥ በርካታ የስኬትና የመቀዛቀዝ መንገድን አሳልፏል። በዚህ በሚዲያው ዘርፍ ብትሄድ መጀመሪያ ጋዜጣ ነው አለ የነበረው። ጋዜጣ እያለ ሬዲዮ ሲመጣ ጋዜጣ ጉዷ ፈላ ተባለ። በቃ ከዚህ በኋላ ጋዜጣ ማን ያነባል? የሚል እንትን መጣ። ስለዚህ ግን አልጠፋችም፣ ጋዜጣ እንደውም የተሻለ ፐርፎርም እያደረገ የራሱን ኦዲየንስ የራሱን ምንድን ነው ስሙ እንትን እየፈጠረ መሄድ ጀመረ። ቴሌቪዥን ሲመጣ ደግሞ በቃ አለቀላቸው ነው የተባለ። ጋዜጣም ሬዲዮም በቃ ጉዳያቸው ፈላ ተባለ። ስለዚህ በቃ ይወጣሉ ተብሎ ሲጠበቅ ይሄ ደግሞ ሌላ ራሱን የቻለ እንትን ይዞ መጣል። አሁንም እንዲህ እንዲህ እያልን ብንሄድ አሁን ፌስቡክ መጣ፣ ቲክቶክ መጣ፣ ምን መጣ። እውነት ጋዜጣ ይቀራል? ሬዲዮ ይቀራል? ቴሌቪዥን ይቀራል? ቲያትርስ ይቀራል? አይቀርም። ቲያትር እንግዲህ በየዘመናቱ የራሱ ቀለም ይዞ ሚኖር ነው። ለወደፊትም ይኖራል፤ ምንም ጥያቄ የለውም። ምናልባት ሊሆን የሚችለው ከሚመጣው ቴክኖሎጂ ጋር ራሱን አሴሚሌት እያደረገ መልቲ ሚዲያ ቲያትር ምናምን እየተባለ ሊሰራ ይችላል እንጂ ቲያትር ክብር ያለው የራሱ የሆነ ቃና ጣዕም ያለው የአርት እንትን ነው ስቲል የሚወዱት በክብር የሚወዱት የኪነ ጥበብ ስራ ነው። እና ከመነሻው ጀምሮ ደግሞ ቲያትር ሲነሳ ለቀልድና ለጨዋታ ሳይሆን ለማህበረሰባዊና ትልልቅ ኤግዚስቴንሻል የሆኑ ጥያቄዎችን ለምሳሌ ግሪኮች ስለ ጣፋንታቸው ስለ አማልክቶቻቸው እንደሚመራመሩ የሰው ልጆች ስለ ራሳቸው ስለ ህልውናቸው ስለ ሜታፊዚካልና ስለ ዲባ አለም የምንለው ከአለም ባሻገር ስላለው አለም ሁሉ የሚጠይቁበት የነበረ ስለሆነ መነሻው ራሱ አሁንም ድረስ ትልልቅ ጥያቄዎችን ለማንሳት ቲያትርን ነው ብዙ ሰዎች የሚመርጡት። እንደገና ደግሞ ቲያትር ምንድነው መሰለ፣ ሚዲየሙ ይለያል። ቲያትር ቲቪ አይደለም፣ ቲያትር ሌላ ስፒች አይደለም፣ ንግግር አይደለም። ቲያትር የራሱ የሆነ ምንድነው ስሙ የራሱ የሆነ ሚዲየም ያለው የራሱ የሆነ ተመልካች ያለው የራሱ ፐርፎርሚንግ የሚደረግበት ቦታ ያለው በመሆኑ ይለያል እና ቲያትር በጠባዩ የሚያስተላልፋቸው መልእክቶች ጠንካራ ናቸው። የኢትዮጵያ ፊልም አዋላጅ ማን ነው ብትለኝ፣ ቲያትሩ ነው። ቲያትሩ ነው። አሁን ፊልምን በብዙ መንገድ እየደገፈ ያለ ከአክተር ጀምሮ፣ ከስነ ጽሁፍ ጀምሮ፣ ከሌላውም ጀምሮ እዚሁ ያሉ ሰዎች ወይ ልጆች ናቸው ወደዛ ሄዱት። ይሄን ስታይ የቲያትር አስተዋጽኦ ትልቅ ነው። ስለዚህም ይመስለኛል አዳዲስ ቲያትር ቤቶች በመንግስት ደረጃም እየተፈጠሩ እየሄዱ ያሉት በዋናነት በመዲናችን አዲስ አበባ በጣም ተወዳጅ የሆነው ይህ የኪነ ጥበብ ዘርፍ በመላው ሀገራችንም በርካታ ተመልካቾች ቢኖሩትም ከዘመን መልክ ከኢኮኖሚና ከቴክኖሎጂ ጋር ራሱን እያዋደደና እያዋሃደ እዚህ እንደደረሰ ይነገራል። ያደክማል። በእኛ ሀገር ገንዘብ ላይ ያስገኝ ይችላል። ግን ስቲል የሚወዱት ሰዎች አሉ። ዋጋውም ደግሞ ከባድ ነው። ዘመን ተሻጋሪ ነው። ዋጋውና ለእኛ ዘመንም ምንም ጥያቄ የለውም። ያንን አገልግሎቱን ጫናዎች ቢኖሩም ጫናውን ተቋቁመው ቲያትሩን እያስቀጠሉ ያሉ ባለሙያዎች አሉ። ዩኒቨርሲቲዎች ውስጥ የሚወጡ ባለሙያዎች እስካሉ ድረስ ወይም ፕሮፌሽናልስ እስካሉ ድረስ ሙያው ይቀጥላል ብዬ ነው የማስበው። ወደ ማህበረሰቡ ዘልቆ የገባ እሴት ነው ቲያትር። ዘልቆ መግባቱ ይመስለኛል ትኩረት እንዲሰጠውማ ያደረገው በሁሉም ረገድ ማለት ነው። ለምሳሌ ዩኒቨርሲቲዎች፣ እኮ አንድ የነበረው የቲያትር ዲፓርትመንት አሁን በርካታ ዩኒቨርሲቲዎች ላይ የቲያትር ዲፓርትመንቶች እና በርካታ ልጆች ቲያትር እየተማሩ እየወጡ ነው ያሉት። ይህን ስታይ ቲያትር ኦረዲ በማህበረሰቡ የእለት ተዕለት ህይወት ውስጥ ገብቷል። አሁን ቲያትር የቴክኖሎጂ ተግዳሮት አይደለም ያለበት ብዬ የማስበው እስኪ ቆንጆ ቲያትር ሰርቶ ተሰርቶ ብሔራዊ ቲያትር ሂድ ይ ሰው እንዴት እየተጋፋ እንደሚገባ የቴክኖሎጂ ችግር ሳይሆን ሰዎች በአካል የኪነ ጥበብ ስራን ማጣጠም አይጠሉ። ቅርጹ ራሱ በአካል ተገኝተህ ከምትወዳቸው ተዋናይ ጋር የሆነ በጣም ኢንቲሜት የሆነ ስቶሪ ሼር ማድረግ የሚጠላ ሰው ያለ አይመስለኝ። ግን ቲያትር ለመሰራት ብዙ የሚጠይቁ ነገሮች ብዙ ነገር ይጠይቃል ያንን የሚያሟላ ሲስተም ካለ መንግስትም ሰፖርት የሚያደርገው ከሆነ ከአለው የቴክኖሎጂ እንትን ጋር ራሱን አቻችሎ መሄድ ያቅተዋል ብዬ አላምን። ምክንያቱም አሜሪካ ውስጥ እንግዲህ እንሰማለን በሚዲያዎች የቲያትር ፕሮዳክሽኖች ትልልቅ ፕሮዳክሽኖች ሲኖሩ ከስድስት ወር ከሶስት ወር ከአመት በፊት ነው ትኬቶች ተሽጠው የሚያልቁት። እንግዲህ ቴክኖሎጂ ከኛ በላይ እነሱ አላቸው። ችግሩ ቴክኖሎጂ ሳይሆን ጥሩ ፕሮዳክሽን ለመስራት የሚያስፈልገው ግብአት ይሟላሉ ወይ። ቲያትር የራሱ ሚዲየም ነው። የራሱ ተመልካች ያለው ነው ካልቲቬት ያደረገው የመቶ አመት ታሪክ ያለው እንግዲህ ባጭሩ ነው በዘመናዊ በሚባለው እንትን ውስጥ እንጂ የነበረ ነው። ስለዚህ ያንን ከልቸር በተሻለ መንገድ ከነዚህ ከመጡት ሚዲየሞች ጋር ጥሶ መውጣት የሚችልበት ሁኔታ ባለሙያው ማሰመቻል ያለበት ይመስለኛል እንጂ ቲያትር ያን ያህል እድል የለውም ብዬ አላስብም። የመንግስት የፖለቲካ የኢኮኖሚ መሪው ካልቸር ነው ባህል ነው፣ በተለይ ቲያትር ነው። ቲያትር ቤትህ ድረስ ሲኒማ እና ቲያትር ቤትህ ድረስ ገብቶ የሚያነጋግርህ ወይም ደግሞ ህዝቡን ፊት ለፊት አምጥቶ የሚያነጋግርህ ፊት ለፊት የሚያጋጭህ፣ ፊት ለፊት የሚያስተምርህ ትልቅ ነው። ለነዚህ ሁለት ነገሮች ትልቅ ትኩረት ሊሰጠው ይገባል። ሁለተኛው ራሱ የጥበቡ ሰው የጥበቡ ሰው ከህብረተሰቡ አንድ ጋት አንድ ጋት ጋት ችንታክል ርቆ መገኘት መቻል አለበት። እድል ሆኖ አሁን እንግዲህ አዲስ አበባ ላይ ሁሉም ቲያትር ቤቶች ወደ ቲያትር ፕሮዳክሽን ሂደት ውስጥ እየገቡ ነው። ይሄ ትልቅ የቲያትር መነቃቃትን የነበረውን ሳይሆን አትሊስት መነቃቃትን የሚፈጥር ሁኔታ ይኖራል ብዬ አስባለሁ። የምናነሳው ርዕሰ ጉዳይ ሁልጊዜ ጊዜ ስናስብ ከኛ ባሻገር ላለ ነገር ኢን ኤ ፖዘቲቭ ወይ ቢውልድ የሚያደርግ ቢሆን ይመረጣል። ለአለምም ሊሆን ይችላል፣ ለአፍሪካም ሊሆን ይችላል፣ ለኢትዮጵያም ሊሆን ይችላል፣ ላለንበት ኮሚኒቲ የሚሆናል ስነውበቱን በጠበቀ መልኩ አርቲስቲክ ኳሊቲውን ኤስቴቲክ ኳሊቲውን በጠበቀ መልኩ መሰራት አለበት። ከዛ በተረፈ ግን ይሄንን እድል ይሄንን እድል እኛ ባለሙያዎቹ በደንብ አሟጠን መጠቀም መቻል አለብን። በደንብ እንዳጋጣሚ ሆነው እንግዲህ አሁን የተገናኘ ነው እዚህ አዲሱ ቲያትር የህፃናትና ወጣቶች ላይን የተገናኘ ነው። ይሄ ቲያትር ቤት የሚሰጠንን የቴክኖሎጂ ግብአት ቴክኒካል እሴቶች ሌላ ቦታ ማናገኛቸውን ማክሲማም መጠቀም። ይህንን ባደረግን ቁጥር ቲያትሮቻችንን ከነበሩበት ወደ ሌላ የተሻለ ስቴጅ ይዘናቸው እንሄዳለን። ምንም እንኳን በአሁናዊ የኢትዮጵያ ቲያትር ውስጥ የተለያዩ ኢኮኖሚያዊ ነባራዊና የቴክኖሎጂ ተግዳሮቶች ቢኖሩም ትውፊታዊና ታሪካዊ እንዲሁም ደግሞ የህዝቡን የዕለት ተዕለት የህይወቱን ገጽታ የሚያሳዩ ቲያትሮች ሲሰሩ ከቲያትር ቤቶች የሸሸው ተመልካች ወደ ቲያትር ቤቶች ሲመለሱ ይስተዋላል። ይህም ከዚህ በላይ ያሉ ሥራዎችን እንዲሠሩ ለከያንያኑና ለሚመለከታቸው አካላት ትልቅ የቤት ሥራ ነው።